እስከ አይኔ ከአጠገቤ ከጎኔ ንቅ ከፍቶኝ ነበር። አንቺ ደግሞ ከጎኔ ስትመጪ ደግሞ አይከፋኝም፣ ግን ግን ግን እንድታዝናኚ ስለፈለኩ አዝናኝ። አይዞህ በይኝ፣ አይዞህ፣ ሁሉም ያልፋል። አትከፋም፣ አትደበር፣ ጠላት ይከፋ እኔ አይም አለውል እኔ ያለው ብልህም ባልልህም እኮ እንዳለው ግልጽ ነው። አህ እስኪ እንድን የሚያናድድ ምናምን ንገረኝ። አንድ ሻዎቹ ዳሞ ዛሬው ሙዚቃ እየተገባበዙ ከች ብለዋል። ዌልካም ብለናል እና ፈኪዬ ደግሞ አላህ አፍያሽን ይመልስልሽ። ብዙ ጊዜ ያምሻል አመሻለና በጣም ታሳዝነኛለች። እንደዚህ ሲያማት በነገራችን ላይ እና አላህ ሙሉ አፍያሽን ይመልስልሽ ማለት እወዳለሁ እና አተጥፉብን። ትናንት ስትጠፉ ብዙ ነገር ነበረ ያሰብኩት እና አላቅም ቅርቅር ይለኛል፣ እነሱ ሲጠፉ ማለት ነው። እና ሁሌም ኑልን፣ እየተወጫጨራችሁ እየተወጫጨቃችሁ ቢሆን ያው ያ ነገርም ቢሆን ቅርቅር ይላል ለለመደው ሰው ማለት ነው። እና እናንተ ከተመቻችሁ ይመቸናል፣ ምንም ነገር ማለት ነው። አተጥፉብን። ጥያቄ እውነት ለአረብ ሀገር ሴቶች የምታዝም ከሆነ የምትወዳቸው ከሆነ መቼ ነው? አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቱብክ ላይ ቲክቶካችሁም ላይ ሾ ከማሳየት ውጭ አንድ ቀን ለዚች አረብ ሀገር ድምፆኛለሁ የምትለው ቪዲዮ አለ? ቆይ አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመቀሌ ቴሌቪዥን ቢገዛልግ፣ ለምን ሙሉ ቡች ከሊፋን አይገዙልህም? አይ ዶን ኬር ወደሽ ከተደፋሽ ቢረፍቶሽ አይፋልም፣ ለአመዳም እያለች ለእናንተ ጎጆ በሙያ ምስል

አብርሽ እኛ እኮ ወንድማችን። አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንት ነው ማለት ነው? ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁት በማይሆን ሰዓት። እውነት ለተዋህዶ ክብር ቢኖራችሁ፣ ራሱ ለየትኛውም እምነት ቢኖራችሁ፣ በትንሳኤ ታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም፤ ቀንታችሁ ነው ስትቀደም። በዱባይ የተካሄደው የሩታና የአብርሽ ሰርግ እንግዲህ ፌመስ የሚባሉ አንዳንድ ቲክታከሮች መነጋገሪያ አድርገው ታምሽተዋልና፣ አብርሽም ቀርቦ ምላሽ ለመስጠት ሲሞክር ነበር። እውነት ለመናገር ውይይቶቹ ምክሮቻቸው ምናምን ጥሩ ጥሩ ትምህርቶች ነበሯቸው እና ደስ የሚሉ ትምህርቶች ምክሮች ነበሩ። እውነት ለመናገር እና እንግዲህ አንዳንድ ጊዜ ምን እናያለን መሰላችሁ? አንዳንድ ሰዎች ፍምስናቸውን ለራሳቸው ጥቅም ብቻ የሚጠቀሙበት ሰዎች አሉ። አንዳንዶች ደግሞ ፍምስናቸውን ለሰዎች እርዳታ የሚጠቀሙበት ሰዎች አሉ። እና ያንን ነገር ነው የታዘብኩትም የተማርኩበትም ማለት ነው። እንግዲህ አብሬሽና ሩታ እንደምታውቁት እንግዲህ በዱባይ ሰርጋችን ነው ካሉ ብዙ ወራቶችን አስቆጥረዋል። እውነት ለመናገር ሰርግ መቼ ነው ሰርጋችን መቼ ነው ሲባሉ ሰርጋችንማ ዱባይ ነው የሚል መልስ ነበረ በተደጋጋሚ ይሰጡ የነበረው ማለት ነው። እና ወደ ዱባይም ሲሄዱ ደግሞ ሰርጋችን ብለው ነው የሄዱት ሰርጋችን በዱባይ ነው። ማንም ሰው እንዳይቀርም ሁላችሁም እንድትገኙ ምናምን የሚል መልእክት ነበር ሲያስተላልፉ ና ሜሪ ለራሱ ዱባይ ሊሄዱ ቅርብ ጊዜ አደለም መረ እንደውም ዱባይ ከሄዱ በኋላ ለራሱ ማለት ነው ምንድ ነበረ በቪዲዮቸው መካከል የሰርግ ፕሮግራም እንዳለ ና እነሱም ሚዜ እንደሆኑ ነበረ መልእክት ሲያስተላልፉ የነበረው ና አሁን ላይ ግን ሽምጥጥ አድርገው እኛ ሰርግ አደለም የደገስ ነው፣ ቀለበት ነው ያሰር ነው። ስንት ጊዜ ነው ይቺ ልጅ ቀለበት የሚታሰርላት እንደዚህ ሶስት ጊዜ አንድ ወንድ ለአንድ ሴት ልጅ ሶስት ጊዜ ቀለበት ያስራል እኔ በአለም ለመጀመሪያው ጊዜ ለሩታ ሶስት ጊዜ አንድ ወንድ ቀለበት ያስርላት ቀለበት ከወደቀ ወይ ከተበላሸ ምን ካለ ኦኬ ለሚወዳት ሰው ደግሞ ደጋግሞ አስር ጊዜ የሚያደርግላት ግን በፕሮግራም መልኩ ቀለበት እንደዚህ ሁለት ሶስት ጊዜ ተደግሶ አይደረግም የትም አለም ላይ ማለት ነው ችግር የለውም ኖርማል ነው ብለን እንውሰድ። ችግር የለውም ግን እንዴት በዚህ ልክ ሰርግት የተባለውን ነገር ቀለበት ነው? ብዙ ትች ሲደርስብህ ብዙ አስተያየት ሲሰጥ ስትተች ብዙ ወቀሳ ሲደርስብህ ነው ቀለበት ነው ያልከው እንጂ ቪዲዮዎችን እኮ ማምጣት ይቻላል። ያልሞቱ ቪዲዮዎች እኮ አሉ፣ ያልጠፉ ቪዲዮዎች አሉ። ብዙ መረጃዎች እኮ አሉብህ። እንደ አንተ እኮ የሜዳ ሰው ነህ እኮ የምትናገረው ነገር እኮ ሜዳ ላይ የሚቀር ነገር ነው። አይደል እንዴ? ለምን በዚህ ልክ ትዋሻለህ? በዓለም ታዋቂ ለመሆን ብለህ እኮ በዚህ ልክ መዋሸት የለብህም። ታዋቂነት ደግሞ በመልካምነት እንጂ በንደዛ አይነት በቃ የተለየ ውሸት በማዋሸት ወይም ደግሞ ግግም በማለት ድርቅ በማለት አይደለም እና ዞሮ ዞሮ ማለት ነው። በመጀመሪያ ደረጃ እኔ እንደ ፌምስ ናቸው። እርግጥ ነው ዩቱብ ላይ ፌመስ ናቸው። ይሄ የማይካድ ሀቅ ነው። ግን እንደ ፌምስ ናቸው። በእርግጥ እናውቃለን። ሁለት ሶስት ሶስት አራት እስከ አስርም ስልክ ልትገዙ ትችላላችሁ። እነሱን የምትወዷቸው ሰዎች ሁለት ሶስት ስልክ እየተጠቀሟቸው ቪዲዮቸውን እንደምታዩላቸው በዛ መሰረት እንደሆነ ቪው ከማንም በላይ እንደሚበልጠው እናውቃለን። ግሩፓችሁ ገብተን ብዙ ነገር ሰምተናል አይተናል። እና በእርግጥ ግሩፕ ውስጥም ብቻ አይደለም ይፋ ቲክቶክ ላይም ስትናገሩ ሰምቻቸዋለሁ እኔ በራሴ በጆሮዬ ማለት ነው ግን ኒህ ማለት ነው እንደ ፈም ስናቸው በጣም ብዙ ሰው ነበር የጠበኩት። በቃ የማዳም ቀበቦች ግልብጥ ብለው ዱባይ ያሉት ማለት ነው ግልብጥ ብጥ ብለው ይገኛሉ ብዬ ነበር የጠበኩት። ግን ደስ የሚለው ነገር እንደው የተገኙት እንኳ ማለት ነው እንደው ከተገኙት ማለት ነው አንድ ኮረዳ ኮረዳ እንደ ወጣት ገና ልጅ የሆነች ያልበሰለችው እንኳ አልተገኘችም እናንተ ጋር። ደስ የሚለው ነገር በእድሜ የጃጁ ያረጁ ያፈጁ የተመጠጡ ሰዎች ናቸው እናንተ ጋር የተገኙት። እና እንዲ ልጅ እንኳን ብትሆን ማለት ነው፣ ልጅ ብትሆን ኮረዳ ብትሆን ገና ወጣትነት እድሜ ላይ ያለች ብትሆን አዲስ የመጣች ብትሆን ምናምን ነገር ወይ ልጅነት አታሏቸው ነው፣ ወይም ደግሞ ሰርች ያገኛለው ባይነት ይኖርብናል። አንዳንድ ጊዜ እኛም ስላየ ነው ማለት ነው፣ ለቤተሰብ ነው በእርግጠኛ ወዳው እንደመጣን አካባቢ እንደፈለግን ነበር ለቤተሰብ የምንበት ነው። ለምን ሰርተን እናገኘዋለን ብለን ስለምናስብና የልጅነት አይምሮ የልጅነት ጉልበት ስላለን ማለት ነው። እንደዚ አይነት ነገር አታሏቸው ነው እንዳንን በጣም ያረጃቸው ያፈጃቸው ሰዎች ናቸው። ወላይ ፕሮፋይላችሁ ማን ነው? ፎቶ እየተነስ የለቀቁትን ሰዎች እንዳለ ብታያቸው በጣም ትላልቅ ሰዎች ናቸው። እኔ እኔ ማለት እናንተ ሹገር ማሚ ናቸው። በቃም ቢያስደስታችሁ ነገር እንደዚህ አይነት ነገር ብቻ ስለሆነ ነው። እንደዚህ ካፕ ሊሆኑ ሰዎችን ገንዘብ እያወጣችሁ የምትረዱትም ለራሳቸው ማትሆኑትም አልባሌ ቦታ የምትገኙት ማለት ነው እና ቢንቋቸው አይፈርድም በጣም ነው ደግሞ የሚንቋቸው ማለት ነው። ሲቀጥል እኔ በዚህ ልክ በዚህ ልክ ፌመሶች አሁን እነ ሳሪ፣ እነ መሲ ብርጅስቶን፣ እነ ረጁ፣ እነ ተስፎች ምናምን ሌሎችም ማለት ነው በዚህ ልክ ለእነሱ ቦታ ሰጥታችሁ የምታወሩባቸው ከሆነ የፈመሱ ነው የሚመስላቸው። እውቅና ማግኘት ነው የሚፈልጉት፣ በመጥፎ የሚሆን በጥሩ ማለት ነው። በዚህ ልክ አታውሩባቸው። ሲቀጥል ደግሞ ለእናንተ ማስተላለፍ የምፈልገው ነገር ሰዎችን ስትረዱ በደንብ ማጣራት ይኖርባችኋል። አረብ ሀገር፣ ምን ያክል ጊዜ ተቀምጣችኋል፣ ለቤተሰብ ምን ያክል ጊዜ ረድታችኋል፣ ከቤተሰቦች ያለ መረጃ በሙሉ እየጠየቃችሁ አንድ ሴት ልጅ እንደተሸግር ያለው ካለች መረጃዋን በደንብ ማጣራት አለባችሁ ዝም ብላችሁ ሰው እንዲረዳ እንዳታደርጉ ካሁን በላ በኋላ በተለይ ለማዳም ቅመም ምክንያቱም በጣም ብዙ ሰዎች እነሱን የሚረዷቸው ስላሉ ግን አብረሽ እንኳንም ደጋ ረጋችሁ በነገራ ላይ ሽምጥጥ አድርጎን የካዳችሁ እኔ ማለት ነው ጦይባ ዘይባ ነጃት ምናምን የሚባሉ ስም ዝርዝር ወጥቶ አይቻለሁ ቪዲዮ ልሰራበት አረኔ ምን አገባኝ እንኳንም የተበሉ ብዬ ደስ ብሎ ነው። እንደውም ያለፍኳቸው የነበረው በቃ ያኔ መርዳት ለሌለበት ሰው ሰው ሲረዳ መነገጧት መንገድ ላይ እንደሚወርቅ እርግጠኛ ነኝ። እንደዚ አይነት ሰዎች ደግሞ መውደቅ አለባቸው፣ መቀጣት አለባቸው ብዬ ስለማስብ ማለት ነው። ምክንያቱም እኔ ገና ብዙ ብዙ ነገር ተናግሬያለሁ። ለራሳችሁ ውቁ፣ ቤተሰብ እርዱ ራሳችሁን ትልቅ ደረጃ ስደርሱ ራሳችሁን ስችሉ እንደፈልጋችሁ መሆን ትችላላችሁ። ግን አሁን ላይ በማዳም ቤት ተቀምጣችሁ በማዳም እንደዚህ ስራ የማዳም ስራ እንደዚህ እያንገላታችሁ ለምን እንደዚህ ታደርጋላችሁ ስትባሉ፣ ቅናት ቅናት ነው የምትሉት ሁሉንም ሰው እና ሰው የሚቀናው ልክ መሲ ብርጅ ስትሆን እንዳለችው ሰርታ ተለውጣ ራሷንም ቤተሰቦቿንም የለወጠ ጀግና ሴት፣ ቤት ያላት ሴት ራሷን ያስከበረች ሴት ልታስቀና ትችላለች። እንደእናንተ አይነቱ ግን ተራ ሰው መርዳት የሌለበትን ሰው እየረዳ ሜዳ ላይ የወደቀ ሰው ማንም ሊቀናበት አይችልም፣ ለዛውም እየተናቀ ማለት ነው። እና አብርሽ ምንም አይነት ገንዘብ ከእናንተ አላየሁም ብሏል። ይሄንም በጣም አደንቀዋለሁ። እንኳን የካድካቸው ሊካዱም ይገባል። እና ያው እንዳጠቃላይ ሌላቸው የሚገባው ማለት ነው፣ አይምሮ ላለው ሰው እና አብርሽ ማለት ስታስቡት እንደው ሰርጋቸው ዱባይ ነው እንኳ ቢባል እኔ የዛ ሰዓት ቪዲዮ መስራት ፈልጌ ነበረ። ግን ንቄ የተውኩት ለምን፣ አንድ ሰው እነዚህ ልጆች ዱባይ ሰርጋችን ብለው ሲገቡስ ማሰብ ያለባቸው እንዴ፣ ሰርግ ካለ ቤተሰብ ካለ እህት ካለ ወንድም ካለ ጓደኛ እንዴት ብላችሁ ማሰብ ነበረባችሁ። ሲቀጥል ደግሞ ቤተሰብ ምን ምን በሌለበት ሰው ከሀገሩ ወጥቶ ስደት እንዴት ሰርግ ይሰርጋል? በእናታችሁ ማለት ነው እንደው ስታስቡት፣ ምን አይነት ጅልና ድድብና ነው የምር ማለት ነው። እንዴት ነው አይምሯቸው የሚቀበለው እንዴ? እና ለማንኛውም እነሱ የሄዱት ቢዝነስ ነው፣ ቢዝነስ ነው የሰሩት እና ዝሮ ዝሮ ሰርጋቸው ማለት የጠበቅኩት በጣም ማለት እንደፈምስናቸው በጣም ከባድ ሰርግ ይሆናል ብዬ ነበረ። ግን እነሱን የመሰለ ሰርግ ነው የተደረገው ማለት ነው። እንደነሱ ቢጤናቸው እንግዲህ ያገኟቸው እና ሰርጋቸውን ያሟሟቆላቸው ማለት ነው። እነሱንም ማገኘታቸው ተመስገን ነው። ፈጣሪን ያመስግን። እውነት ሰው ቢጤውን አያጣም የሚባለው ለዛ ነው። እና እንደነሱ የተመናጋገሩ ምናምን የተመናጃጀሩ ናቸውና ዞሮ ዞሮ እናንተ ከዚህ አታልፉም። እንደ አንድ ፌመስ እንኳ እንዴት ይጠፋል? እንደው ሰርጋችሁ ላይ ውይ፣ ውርዴት እኮ ነው፣ ውርዴት ነው የተከናነባችሁት፣ ወራዶች።